ሰላም ጤና ይስጥልኝ ክቡራትና ክቡራን። ይህ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የብዙኃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ ወደ እናንተ የሚደርሰው ዜና ቤተ ክርስቲያን ነው። የዕለቱን ዜናዎች አቤል አሰፋ ይዤላችሁ ቀርብ ያለው። አብራችሁን ቆዩ። የታሪክና የቅርስ ማዕከል የሆነውን የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳምን እንደ አይን ብሌናችን በማየት ገዳሙን መጠበቅና ማስጠበቅ እንደሚገባ ተገለጸ መምህር ጌታቸው በቀለ ዝርዝሩን አሰናድቶታል። የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ባለረፍት በታላቅ ድምቀት ከሚከበርባቸው ቦታዎች አንዱ ነው የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ገዳሙ የታሪክ የቅርስ ማዕከል ሲሆን ጻድቁ ለ100 ዓመት ተዘቅዝቀው የጸለዩበት ቦታ ነው። መጋቢት 5 ቀን 2017 ዓም የጻድቁ አቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል ላይ ብፁዕ አቡነ ጎርጎሮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ባስተላለፉት አባታዊ መልእክት የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳምን እግዚአብሔር ልዩ ሀብት አድርጎ ለእኛ እየሰጠን ስለሆን ገዳማችን መጠበቅ አለብን። ገዳሙ ከእግዚአብሔር ጋር የምንነጋገርበት የቅዱሳን መዲና የአባቶች ባህታውያን በዚሁ ገዳም ሆነው ወደ እግዚአብሔር የሚለምኑበትና የእግዚአብሔርን ድምፅ የሚሰሙበት ቦታ ነው። ስለዚህ ሁላችንም እዚህ መጥተን ስናገለግል እንደ አይን ብሌናችን በማየት ልንጠብቀው ይገባል ሲሉ አባታዊ መልእክታቸውን አስተላልፈዋል። ይህ ደግሞ የሃይማኖት ገበያ የሚገኝበት ነው። ከእግዚአብሔር ጋር የምንነጋገርበት ነው። ልዩ የእግዚአብሔር መገልገያ የቅዱሳን መዲና የአባቶች ባህታውያን ቅዱሳን ህወዓን በዚህ ገዳም ሆነው ወደ እግዚአብሔር የሚለምኑበትና የእግዚአብሔር ድምፅ የሚሰማበት ድምጸ እግዚአብሔር ለሰው ልጅ ሁሉ የሚተላለፍበት ማስተላለፊያ ነው። ለሁሉም ቢሮ አለው፣ ለሁሉም መሥሪያ ቤት አለው ለሁሉም መገልገያ ያለውና ስለዚህ ሁላችሁ እዚህ መጥተን ስንገለገል ይህንን ቦታችን እንደ አይን ብሌናችን ማየት ያስፈልጋል። አንድ አካላችን ነው ይገላል። ብፁሕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን ድርጅት የበላይ ኃላፊና የምስራቅ አፍሪካ ሀገረ ስብከት ሊቀጳጳስ እንደተናገሩት ጻድቁ አባታችን በዚህ ዓለም 562 ዓመት የኖሩ መሆኑን ገልጸዋል። ብፁነታቸው አያይዘውም እግዚአብሔር አባታችን አቡነ ገብረ መንፈስ ቅዱስ ወደዚያኛው ዓለም ሲሄዱ፣ መላእክት እያሸበሸቡ፣ ነቢያት እየዘመሩ ነፍሳቸውም በክብር ወደ ኢየሩሳሌም ሰማያት በክብር አስገብተዋታል። ይህን ዕለት ነው ዛሬ የምናከብረው ብለዋል። አምስት መቶ ስልሳ ሁለት ዓመት በዚች ዓለም ላይ አባታችን ኖሩ። እኛ ዛሬ እየበላን እየጠጣን ስልሳ ሰባ ዓመት እንኳን መኖር አቅቶናል። አባታችን እህል አልበሉም ውሃ አልጠጡም ልብስ አልለበሱም። ተመልከቱ የእግዚአብሔር ጸጋው ምን ያህል እንደሆነ ለቅዱሳን የሚሰጣቸው ክብራቸው የሱ የሆኑትን ምን ያህል እንደሚወዳቸው አባታችን ገብረ መንፈስ ቅዱስ አንድ መቶ ዓመት በባህር ውስጥ ሁለት መቶ ዓመት ወንጌልን በማስተማሪ ለኢትዮጵያ ሕዝብ ማለዱ እንደዚህ ያሉ አባት ናቸው። ከመከበርም በላይ የሚገብ ክብር የሚገባቸው አባት ናቸው። እህል ሳይበሉ ውሃ ሳይጠጡ ልብስ ሳይለብሱ እሾኩን ጋሬጣውን ሰውነታቸውን እየቀደደው በባህር ውስጥ አሳ መመላለሻ አድርጓቸው አጋንንት በሐጽ እየነደፏቸው ያንን ለህዝባቸው ሲሉ ይህንን ሁሉ ሆኑ አባታችን እና የእግዚአብሔር ቤተሰቦች አሁን ከዚህ በኋላ ከአምስት መቶ ስልሳ ሁለት ዓመት በኋላ እንግዲህ ከዚህ ዓለም ድካም የምትሄድበት ወደ እኔ የምትመጣበት ሰዓት ደርሷል ብሎ ፈጣሪያቸው አነጋገራቸው። ስለዚህ ወደዛኛው ዓለም አባታችን ገብረ መንፈስ ቅዱስ እንዲሄዱ ፈቀደላቸው። ሚካኤልና ገብርኤል ቅዱሳን መላእክት ከበቧቸው። ነፍሳቸው ከስጋቸው ስትለይ ራሱ መድኃኔ ዓለም ክርስቶስ ወርዶ ነፍሳቸውን ተቀበለ ዳዊት በመዝሙሩ ነቢያት በዝማሬያቸው ድንግል ማርያም ከቅዱሳን ጋር መጣ የአባታችን የገብረ መንፈስ ቅዱስን ነፍስ በክብር ወደ ሰማያዊት ኢየሩሳሌም ይዘዋት ሄዱ ደስ ይበላቸዋል ይህን ዕለት ነው ዛሬ የምናከብረው መላይክት እያሸበሸቡ ነቢያት እየዘመሩ በዳዊት መዝሙር ይላል። በዳዊት መዝሙር በዳዊት በገና እያዘመሩ ነፍሳቸውን ወደ ኢየሩሳሌም ሰማያዊት በክብር አስገባት። የዝቋላ አቡነገብረንፈስ ቅዱስ ገዳም አበምኔት መምር ኢሳያስም እንደገለጹት ይህ ገዳም የዛሬ ዓመት በፈተና ላይ ነበር። ዛሬ ግን እግዚአብሔር ሰላሙን አምጥቶልን ሁላችን በአንድነት ተሰብስበን እያከበር ነው። ገዳሙም ታሪካዊና የቅርስ ቦታ በመሆኑ ምእመናንም ለገዳሙ ገዛ እንድታደርጉልን ሲሉ ጥሪያቸውን አቀርበዋል። በእግዚአብሔር ፈቃድ ዛሬ በዚህ ስፍራ ላይ በሰላምና በጤና ተሰብስበን እንድናከብር ያደረገን የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ አምላክ እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ሁላችሁም እንደምታውቁት ይህ ገዳማችን የዛሬ ዓመት በፈተና ላይ ነበረ። እንዲህ በብዛት ተሰብስቦ ሕዝብ አላከበረም ነበር። ዛሬ ግን እግዚአብሔር ሰላምን አምጥቶ መረጋጋትን አምጥቶ ተሰብስበንና በአንድነት ሆነን ይህንን በዓል ንድና ከብር የፈቀደልን አምላካችን የተመሰገነ ይሁን። እንግዲህ ሁላችሁም እንደምታውቁት ይህ ታላቅ ገዳም ታሪካዊ እና የቅርስ ቦታ ነው። በምእመናን እርዳታና በመናን እገዛ የሚተዳደር እንደመሆኑ ሁልጊዜ እናንተን ተስፋ በማድረግ ነው የሚኖረው እና እስከ ዛሬም እያገዛችሁ እየረዳችሁ በሀሳብም በገንዘብም አልተለያችሁንም። አሁንም በጻድቁ ስም በአባታችን በአቡነ ገብረ መንፈስ ቅዱስ ስም አደራ እላችኋለሁ ይህን ገዳማችንን ለማገዝና ለመርዳት ሁላችሁም የተቻላችሁን ያህል እንድታደርጉ በእግዚአብሔር ስም አሳስባችኋለሁ። ከአርባ ምንጭ ዚጊቲ ደብረ ሰላም አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን የጻድቁ አቡነ ገብረ መንፈስ ቅዱስን በዓል አክብረው ሲመለሱ በደረሰ የመኪና አደጋ ሕይወታቸውን ላጡና ለተጎዱ ወገኖች ብፁዓን አበው ሊቃነ ጳጳሳት ለቤተሰቦቻቸው መጽናናትን ተመኝተዋል። ሰናየት ባንተ ተጨማሪ አላት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጋሞና አካባቢው ዞኖች ሀገረ ስብከት አርባ ምንጭ ዝጊቲ ደብረ ሰላም አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን የጻድቁ አባታችንን የእረፍት በዓል መጋቢት አምስት ቀን ሁለት ሺ አስራ ሰባት አመተ ምህረት አክብረው ሲመለሱ ምእመናን ላይ ከባድ የመኪና አደጋ እንደደረሰባቸው ይታወቃል። መነሻቸውን ከሻሸመኔና ሀዋሳ ያደረጉ ምእመናን ከክብረ በዓሉ በመመለስ ላይ ሳሉ ወላይታ ዞን ወይዴ ወረዳ በዴሳ ከተማ አቅራቢያ ሲደርሱ ነው አደጋው የተፈጠረው። በአደጋው ሕይወታቸውን ያጡ 11 ምዕመናን ሥርዓተ ቀብር በትናንትናው ዕለት በሻሸመኔ ከተማ የተፈጸመ ሲሆን የሟቾች ቁጥር 18 መድረሱም ነው የተገለጸው። በትናንትናው ዕለት በሻሸመኔ አቡነ ተክለ ሃይማኖት ቤተ ክርስቲያን ስድስት በልደታ ሶስት በቅዱስ ዮሐንስ ቤተ ክርስቲያን ደግሞ መኪናውን ሲያሽከረክር የነበረው ሹፌርና ታዳጊ ልጁ በድምሩ አስራ አንድ ምዕመናን ስርዓተ ቀብራቸው ተፈጽሟል። በሃይማኖታዊ አገልግሎትና ስርዓት ተሳትፈው ሲመለሱ አደጋ በደረሰባቸው ምዕመናን ህልፈት የተሰማቸውን ጥልቅ ሐዘን የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳርና ሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ብጹዕ አቡነ አብርሃምና ብጹዋን አባቶች ገልጸዋል። አያይዘውም ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ተመኝተዋል። የጻድቁ አባት በረከት እንዲያድርባቸውና ፈጣሪ ከጻድቃን ሰማዕታት ጎን በአጸደገነት እንዲያ ለማሳረፋቸውም ተመኝተዋል። የሀገረ ስብከቱ ሊቀ ጳጳስ ብጹዕ አቡነ ኤልያስ በበኩላቸው ለተጎጂ ቤተሰቦች መጽናናትን የተመኙ ሲሆን በሀገረ ስብከታቸው በሚገኙ አድባራትና ገዳማት በሙሉ ጸሎተ ፍትሐት እንዲደረግላቸው አድርገዋል። በመቀጠልም የአርባ ምንጭ ወጣቶች ወደ ሻሸመኔ በመጓዝ ምእመናንን እንዲያጽናኑ መመሪያ አስተላልፈዋል። ትናንትና ዕለት በየአድባራቱ ሁሉ ጸሎተ ፍትሐት እንዲካሄድ አድርገናል እና አሁን ደግሞ እዚህ ወጣቶች መጥተው የሚሉኝ ምንድን ነው? አንድ ቤተ ክርስቲያን ላይ ሰብስቦ እንሄዳለን ስላሉ፣ ከሄዳችሁ አንድ ቤተ ክርስቲያን ላይ እዛ ለአድባራቱ ነግራችሁ አንድ ቤተ ክርስቲያን ላይ ሀዘነተኞ ቤተሰቦች እንዲሰበሰቡ አስደረጋችሁ ሄዳችሁ አጽናንታችሁ ኑ የሚል አመራር ነው የሰጠሁትን። አሁን ብፁዕነታቸው የሰው ልጅ ፍጻሜ እንዴት መሆኑ አይታወቅም እና ሁሌም ተዘጋጅተን እንጠብቅ ያሉ ሲሆን፣ የእነዚህ ምእመናን የጥሪ ዕለት ይህ ነበርና ሄደዋል፣ ሰማዕታት ናቸው ብለዋል። እንደ ክርስትና እምነት ያው እንግዲህ ይሄ ዕለት የነሱ ለነሱ የተመደበ ዕለት ነው። ሰው ማንም ሊቀይረው አይችልም። ፈቃደ እግዚአብሔር ነው። ስለዚህ ይሄ ደግሞ እነዚህ ሰዎች ደግሞ ሲቀጥፉ ሲያጠፉ ወንጀል ሲሰሩ አይደለም የሚሞቱት፣ እንደ ሰማዕትነት እንደሚቆጠርላቸው ነው። እኔ ማም ነው ቤተ ክርስቲያን መጥተው አገልግለው መጽተው ዘምረው የሄዱ ስለሆኑ በሰማዕትነት እግዚአብሔር ይቆጥርላቸዋል። ሰማዕታት ናቸው ብዬ ነው የምቆጥረው። ለምእመናኑ እኔ የማስተላልፈው ሁላችንም የየራሳችን የጥሪ ዕለት አለን። ያ በዛው በጥሪ ዕለት እንግዲህ መቼ እንደሆነ አይታወቅም፣ ያው ተዘጋጅቶ መቀመጥ የሚያስፈልገው ለዚህ ትምህርቱ ለዚህ ነው የሚሰጠው ማለት ነው። አይኖቻችን ጀሞ ገብርኤል ናቸው በሚል መሪ ቃል የጀሞ ደብረ ኃይል ቅዱስ ገብርኤል ሕንፃ ቤተ ክርስቲያንን ለማጠናቀቅ በአዲስ አበባ የገቢ ማሰባሰቢያ መርሃ ግብር ተካሄደ። ዲያቆን እሱ ባለው ሽ ፈራው ተጨማሪ አለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት ስር የሚገኘው የጀሞ ደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያን ላለፉት ዓመታት እያስገነባ የሚገኘውን ሕንፃ ቤተ ክርስቲያን ለማጠናቀቅ በሃርመኒ ሆቴል የገቢ ማሰባሰቢያ መርሃ ግብር መጋቢት 7 ቀን 2017 ዓ.ም ብፁዕ አቡነ እንጦንስ የምዕራብ የምዕራብ ሀረርጌ ሀገር ስብከት ሊቀጳጳስ የአርባራትና ገዳማት አስተዳዳሪዎች፣ መምህራንና ዘማሪያን ጥሪ የተደረገላቸው እንግዶች እንዲሁም የኪነ ጥበብ ባለሙያዎች በተገኙበት ተካሂዷል። የምዕራብ ሀረርጌ ሀገር ስብከት ሊቀጳጳስ ብፁዕ አቡነ እንጦንስ እግዚአብሔር የሚወደው ሰው በደስታ የሚሰጥ ነው በማለት አባታዊ መልእክታቸውን አስተላልፈዋል። እግዚአብሔር የሚወደው በደስታ የሚሰጠው ሰው ስለሆነ እያንዳንዱ መስጠት የሚፈልገው ሁሉ በልቡ ፈቅዶ ይስጥ እንጂ እየተጸጸተ ወይም በግዴታ አይስጥ። ወደን ነው የምንሰጠው፣ ለጽድቅ ስለሆነ ነው። ለመንግስተ ሰማያት ስለሆነ፣ ክብር ለምናገኝበት ስለሆነ ነው። ክብር በምድር ክብር በሰማይ ዛሬ በዚሁ ቤተ ክርስቲያን ስንሰራም በወደኛው በአጸደ ነብስ እግዚአብሔር ሰራች የሆነው ዘይ ገብረ ደሰው የእግዚአብሔር መንግሥት እንወርስበታለን። ስለዚህ ይሄ ቤተ ክርስቲያን ሁላችሁ ተረባርባችሁ በውጭም በውስጥም ያለ ነው የቅዱስ ገብርኤል ወዳጆች እጃችን ዘርግተን ቶሎ እንዲያልቅ ማድረግ ያስፈልጋል። የደብሩ አስተዳዳሪ መጋቤ ሐዲስ ለአይከማርያም ማርያም ተስፋዬ ስለ ደብሩ አመሰራረትና ስለተካሄደው የገቢ ማሰባሰቢያ መርሐ ግብር ምን እንደነበር ገልጸውልናል። ጀሞ ሶስት ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ክርስቲያን በ2008 ላይ በቅዱስ አባታችን በአቡነ ማትያስ መሰረት ድንጋይ ተቀምጦ በመካከል ላይ የተወሰነ መሰራት ቁሞ ስለነበረ በ2014 ጀምሮ ግን 2800 ካሬ ላይ ያረፈ ግዙፍ ህንፃ ነው። ግራውንድ ወደ 1500 የሚሆን ግራውንድ ያለው ህንፃ ነው። አሁን ግራውንዱን ሁሉ ስላብ ተሞልቶ ወደ መቶ ሁለት ኮለኖች ቁመው ቢም ታስሮ አሁን የጣራ ስራ ማለትም የጉልላት ስራ ላይ ነው ያለ ነው። ባለ አምስት ጉልላት ግዙፍ የሆነ ህንፃ ነው። አሁን ትልቁን ጉልላት እየሰራን ያለንበት ሰዓት ላይ ነው ያለ ነው የዛሬው ባህርመኒ ሆቴል በቀጥታ ስርጭት የገቢ ማሰባሰቢያ ፕሮግራም ዋናው ትልቁ ዓላማ ዛሬ በሚሰበሰበውና በሚገኘው ቤተ ክርስቲያኑ ይጠናቀቃል ሳይሆን በዚያ በአካባቢው ላይ የነበረውን ጫና ሌላው ሰው ደግሞ እንዲያውቀው በሀገር ውስጥም በሀገር ውጭም ያሉ መላ ኦርቶዶክሳውያን የራሳቸው እንዲያደርጉት የማስታወቅ ስራ ነው። ምክንያቱም ህንፃው ግዙፍ ስለሆነ በአካባቢው ሚመናን ተሰርቶ መጠናቀቅ ስለማይችል ሁሉም ሰው በሀገር ውስጥም በሀገር ውጭም ያሉ ኦርቶዶክሳውያን እንዲሳተፉበት ጥሪ ማድረግ ስለሆነ አሁን በቀጥታ ስርጭቱም ደግሞ ከሀገር ውስጥም ከሀገር ውጭም ያሉት የበኩላቸውን ድጋፍና አስተዋጽኦ አድርገዋል። ትልቅ መነሳሳትና የኔነት ስሜት የተፈጠረበት ፕሮግራም ስለሆነ እግዚአብሔርን አመስግነንበታል። መጋቢያ አዲስ ለአቀ ማርያም ተስፋዬ የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብሩ ጥሩ እንደነበር ገልጸው ለደብሩ ህንፃ ቤተክርስቲያን ማሰፈጸሚያ ስለተደረገላቸው ድጋፍ አመስግነዋል። ዛሬ በቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር ከሀገር ውስጥ ያሉ በአካባቢ ያሉ ማህበረ ምዕመናን እንቅልፋቸውን ሳይተኙ እኛ እዚህ ቁጭ ብለን ፕሮግራሙን ስናደርግ እየደወሉ ሲያበረታቱ ገንዘባቸውን ሲለግሱ ለነበሩት ለአካባቢውም ምእመናን እንደገና ደግሞ ለአካባቢው ደግሞ ህንፃውን እያሰሩ ያሉ ኮሚቴዎች ከሀገር ውጭ ያሉ ደግሞ የቆሞስ የደብራችን ስብከተ ወንጌል ኃላፊ አባ ሙሴ ወዳጆች ደግሞ ዶሙ ረዣዥም ስለሆነ እሱ ያለማሽን መሙላት ስለማይቻል እሱን የሚሞላበትን በዛሬ ዕለትም አግኝተናል። እንደገና ደግሞ በዩሮም በዶላርም ቃል የገቡልን ሰዎች አሉ። መንበሩ ትልልቅ መንበር ባለሶስት መንበር ቤተ መቅደስ ነው። ከሶስቱ መንበር ሁለቱን መንበር የሚገዛልን ሰው ሁሉ አግኝተናል። ይህ ሁሉ ደግሞ የሆነው ከውጭ ነው። ከአገልጋይ አንድ መምህር ምስክር የደብራችን የንብረት ክፍል ኃላፊ የነበሩ አንድ መንበር ችለውናል። እንዲሁ ደግሞ ሁለት ተሰማይ የሚባሉም ከሀገር ውጭ የሚኖሩ ከዋሽንግተን እሳቸውም አንዱን ትልቁ መንበር ችለውልናል። ሌላው ደግሞ በዚሁ ማመስገን የምፈልገው የኔታ ሀፍተ ማርያም የሚባሉ የኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤል ቤተ ክርስቲያን የድጓ መምህር ናቸው። ሁላችንንም አስተምረው ለዚህ ቁም ነገር ያበቁን መምህራችን ናቸው። እነሱም እስከ ቤተሰባቸው ደግሞ ከ500 ዶላር በላይ ድጋፍ አድርገዋል። ልሳነ ክርስቶስ መምህር ጳውሎስ መልካ ሥላሴ በመርሃ ግብሩ ላይ ለበጎ ነገር አትቀደሙ በማለት መልእክታቸውን አስተላልፈዋል። ለበጎ ነገር ተቀድመናል። ደጃችን ላይ ያለውን መቅደስ መስራት አቅቶን ከሌላ አካባቢ ከሌላ ሃይማኖት የመጣ ሰው ይህንን ትልቅ ነገር ሸፈነ ሲባል ቆመን ስናጨበጭብ እንታያለን። በመቀደማችን እንኳን አይቆጨንም። ይሄ ሰው ግን ይቆጨው ነበር። ደዌ ነው ለበጎ ነገር መቀደም። አትቀደሙ፣ ጥሩ ነገር ለመስራት ባይድ ቅድመኒ ወሪደ ሁሶ በመጻን እኔ ገና ሳቃስት ልስጥ አልስጥ ልመጽት አልመጽት እንደው ጣራውን ልግዛት ሲሚንቶውን እያኩሱ መርት አንዱ መቶ መኪና ሙሉ አራግፎ ይቀድመኛል። ሞልቷል፣ አልባላለሁ። ከዚህ የሰውረን መድኃኔዓለም። የእግዚአብሔር ቤት የሚሠራው በተመረጡ ሰዎች ነው። ተጠርተህ ቆመ ተመልካች ከመሆን መድኃኔዓለም ይጠብቀን። መርሃ ግብሩ በስብከቶ ወንጌልና በዝማሬ አገልግሎት እስከ ሌሊት አስር ሰዓት ድረስ በመካሄድ ተጠናቋል። አሁን በምን በምን እንመስልሻለን የእለቱ ዜናዎቻችን እነኚህ ነበሩ። ዜናዎቻችንን በሳተላይት ቴሌቪዥናችን በዲኤስቲቪ እና በኢትዮ ሳት እንዲሁም በተጨማሪነት በዲጂታል ሚዲያ ገጾቻችን ዩትዩብ፣ ቴሌግራም፣ ፌስቡክ ሃሽታግ ኢኦቲሲ ቲቪ እያላችሁ ማግኘት ትችላላችሁ። በዚያው አጋጣሚ የማህበራዊ ሚዲያዎቻችንን ሃሽታግ ኢኦቲሲ ቲቪ እያላችሁ እንድትወዳጁ ጥሪያችንን እናቀርባለን። ለዕለቱ ያዘጋጀናቸው ዜናዎች እነዚህ ነበሩ። ከዜናው ጋር አቤል አሰፋ አብሬያችሁ ቆይቻለሁ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መርሃ ግብራት ጋር አብራችሁን ቆዩ።